ቆይሻውን የት ይባላል? አደይ እዛ ቤት እንድትኖር መፍቀድ አልነበረብሽ። ሰላም ጋይዝ ሰላም ሰላም፣ ጤና ይስጥልኝ እንዴት ናችሁ? ላይ ደህና ናችሁ ወይ? በያላችሁ ፍረት ሰላማችሁ ብዝዝት ይበልልኝ። ከኔ ጋር ሁሉም ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በአዲስ ቪዲዮው ዘጌት ብዬ መጥቻለሁ ማለት ነው። ዛሬ ደግሞ አደይ ሰራተኛዋ ወይም ደግሞ ወጊቱ ላይ የሚለቀቀው ቪዲዮ በጣም አሪፍ ነገር እየሰሩ ስለሆነ እስኪ ኔም አንዳንድ ነገር ልበላቸው፣ ከስተታቸውም እንዲሁም ደግሞ ከሚሰሩት ነገር ጥሩ ነው ወይስ ስተት ነው? እንዲሁም ደግሞ ጨዋታውን እንዴት ነው የሚጫወቱት እንዴት ነው የሚተውኑት የሚለውን ነገር ላይላችሁ መጥቻለሁ ማለት ነው። እኔ ደግሞ አስተያየት ለነሱ የምሰጠውም ነገር አለኝ። እሱንም አብረን እናያለን። እንዲሁም ደግሞ እናንተም አስተያየት ለእኔም ለነሱም አስተያየት እየሰጣችሁ አብረን ወደፊት እንሄዳለን። ዛሬ እንግዲህ ከዚህ በፊት በባለፈው ክፍለ ጊዜ እኔ የምለው ይህ አጭር ሰው ለብልሃት ነው ነበር የሚባለው አጭር ሰው በነገራችን ላይ እጅጉን ይቅርታ፣ አላ ደለ መናጢ ነው መናጢ ውስጠኛ ማለት ነው። እጅጉን ይቅርታ፣ አጭሮች ሁሉም ማለት አይደለም ባይዘወይ ሁሉም ማለት አይደለም ነው። እንደዛ አይቻልም። ለማናቸውም እንግዲህ ፍቅር የምትሰራው ስራ ለሁሎችም ጦስ ሁኖቸዋል ማለት ነው። የፍቅርና የቪዛ ስራ በጣም እጅግ ቀፋፊ ወይም ደግሞ አስቸጋሪ የሆኑ ልጆች ናቸው ማለት ነው። እንግዲህ ፍቅር በፍቅር ትዕዛዝ የተደረገው ነገር ከዚህ በፊት እንግዲህ ዴብና አደይ ፍቅረኛሞች ለመሆን ትግል እያደርጉ ይገኛሉ። ነገር ግን ፍቅረኛሞች ወይም ደግሞ ባለትዳር ለመሆን ምንም ቦታ አልሰጧቸውም። ሰዎች እንዲገናኙ ያደርጓቸውም ነገረኛው ብዙ ነው። በዚያው ልክም ደግሞ ወዳጅም አላቸው። ለእነሱ የሚለው ሰው ህይወታቸውን ለማትረፍ እንዲሁም ደግሞ አብረው እንደሆኑ የሚጥሩ ብዙ ጓደኞችም አላቸው። መቼስ ሁልጊዜ ጥላት አለበት ቦታ ወዳጅም እንዳለ አይረሳም እና እንግዲህ ከነዛ መካከል ግን ለምሳሌ ከዚህ በፊት ጽናት ክሮም ላይ የምትተውነው ስሟ ሶሲ እዚህ ደግሞ ሮማን የምትባለው እንግዲህ ሁላቸውም ገጸ ባህሪያቸውን ይዘው ነው ወደዛም ወደ ዝም ብለው የሚሰሩት ማለት ነው። በነገራችን ላይ የሚገርም ነው። ከዛ በመቀጠል እንግዲህ እሷ አንድ እንደገና ደግሞ ዳይመንድ የሚባል ሰው ሁለት ለምሳሌ ያክል ነጽን አ ያለው እንዲሁም ደግሞ አንድ ላይ በሆኑበት ጊዜ ክላስ ትገባና ድንገት በፍቅር ትእዛዝ ቤዛ ደግሞ ምግብ ይዛ ትመጣለች። ምግቡን ይዛ ከመንጣቷ በፊት ግን ማርቤት የተነጋገሩት ነገር ስላላቸው ምግቡ ላይ መርዝ ትጨምርና ለአዴ ትሰጣታለች። አዴ ምግብ ትተሻል፣ ስለዚህ መብላት አለብሽ፣ ይርብሻል። ለምንድነው ምግብ የምትተዩትልና ያዘነ ሲያቀፈ የሚባለውን ተረት እንዲተረትባት በማድረግ ተነስተ ይዛት ተሄድ ያለች። እኔ አልበላም ቤቢ አላለኝም ምንም አልበላም አመሰግናለሁ፣ ትላትና መብላት አለብሽ ትልና በግድ ሰጣት ትመለሳለች። ነገር ግን እሷም አልበላም ብላ ዴቭ ስለነበረ፣ ኧረ መብላት አለብሽ ብሎ እሱም ይነግራታል ማለት ነው። ከዛ በፊት አተ ደሞ ዝም ተሰራለህ ትለዋለች ፍቅረኛው መሆኑን ረስተዋል። እንዴት ነው ቤዛም እንግዲህ የፍቅርን ትዕዛዝ ለማድረስ እንጀራውን ሰጥታ ለዴቭ ተመለሰች። ደብ ደግሞ ያንን እንጀራ ይበላል ማለት ነው። በነገራችን ላይ ፍቅር በልታው ሳይሆን ምናልባት ደግሞ የሰጠችው ቤዛ ስለሆነች ምናልባት እንደዛው አድርጋ ሰጥታት ነው በሚል ወይም ደግሞ ሌላ ሴራ ታሴር እና ፍቅር ሆዬ አብራ ተነስታ ሆስፒታል ትገባለች። አብራ ማለት ነው ከወንድሟ ጋር አይኖ ወንድሞ አይመስለኝም። ነገር ግን አብረው ሆስፒታል ይገባሉ ማለት ነው። ከዛ አዴ ደግሞ ልጠይቅ ብላ ተነስታ ትሄዳለች። ነገር ግን ፍቅርን ሳይሆን ዴቭን ለመጠየቅ ነበረ። እንግዲህ ደብና ፍቅር ደግሞ ነቅተውና ደና ሆኖ አግኝታቸው ነበር። ነገር ግን እሷ ላይ የሚነዛው ዛቻ በጣም ከባድና በጣም አስቸጋሪ ሆኖባት ነበር። ከሚመጡት ሁሉ ሰው ከጥቂት ሰዎች በስተቀር አደይ መውጣት አለባት፣ እሷናት መርዙን ያበላችን እያሉ ብዙ ሰዎችን ተሲሉ ነበር። ቤዛ ደግሞ ከቤት ወጥታ መርዟን ሰጥታ ስትሄድ ዳይመንድ የሚባል እውነት ዳይመንድ ዳይመንድ የሚባለው ሰውዬ ለቀ የሚያረግና አንቺ መርዝ ሰዎችን ምንድን ያረግሻቸው? ተመርዘው እኮ ሆስፒታል ነው ያሉት። ዛንዲ ያሉ ሁለት ሰው እንዴት እንዴት ታደርግያለሽ? ብሎ ይነግራታል። አላደረግኩም ብላ እሷም ድርቅ ትላለች። አንቺና ፍቅር አትታመኑም፣ የተረገማችሁ ናችሁ። አንቺና እሷ እንደምታደርጉት እርግጠኛ ነኝልና ዳይመንድ ማንቁርቷን ይዞ ያናዘዛታል። እሷም መመገዷን ቀጥላለች። ከዛም ደግሞ ቅምጥልና የቅምጥል ፍቅረኛ ይመጡና ከእሷ ትነጥልና እሷም ከፍቅረኛዋ ጋር ማውራቷን ትቀጥላለች። ነገር ግን እሷም ደግሞ ጠጉሯን ጠምጥማ ለማናገር ሞክራ ነበር። ቅምጥልም ቅምጥል ግን እንደ መልኳ አይደለም ባህሪዋ እጅግ በጣም አሪፍ ሴት ነች። ነገር ግን እሷን መናገርን አልፈቀደችም። ጠጉሯንም ለቀቀቻትና ተነስታ ከፍቅረኛዋ ጋር ሄደች። ቤዛም እንግዲህ ከዳይመንድ ጋር ትግል ማድረጉን እሱ መቼም እንደማይለቃት ታውቃለች። ነገር ግን ብዙ ተታግላ ነበረ። እሱም ደግሞ እንደማይለቃት እርግጠኛ ስለሆነች ተነስቶ ይዟት ይሄዳል። መንገድ ለመንገድ እየሄዱ በነበሩበት ሰዓት ድንገት አደይ ከሆስፒታል ትመጣና የሁሉንም ሰው ፊት ስታየው ማንም ሰው እሷ እንዳደረገችው ሲነግራት፣ ለምሳሌ ያክል ሩታለች፣ እንዲሁም ደግሞ ቲና የምትባለው ሴትዮ እነዚህ ሁሉ ዴቭን ለመፈለግ ዴቭን ስለሚፈልጉት የራሳቸው ለማድረግ ስለሚፈልጉ መቼም ዛሬ ጊዜ የራሴ የራሴ ባለ ቁጥር የሚያጣው ብዙ ነው እና አንዳንድ ጊዜ ለራሳችን ብቻም ሳይሆን ሰዎችም እንደኛ ያስፈልጋቸዋል፣ የሚወዱት ነገር አለ ብሎ ማሰብ አስፈላጊም ስለሆነ እነሱ ለራሴ ብቻ ሲሉ የሰውን ነገር ለራሴ ማለት እንደማይቻል እያወቁ ለራሴ ሲሉ ሲጀመርም እሷን አባረው ሊቀመጡ ነበር። አዴም ደግሞ ቤዛ እስከምትመጣ ድረስ መቀመጥ አለብሽ ብላ ሴትዮቱም ማለትም አሰሪዋ የዴቭ እናት ወይም ደግሞ የፍቅር እናት ተቀማጭ ስትላት ነበር ማለት ነው። እንግዲህ እንግዲህ ዴቭና ፍቅር ደግሞ አዴናት እንደዚህ ያደረገችው እያለ ስት ትታገለው ወይም ደግሞ እሱም ስትከራከር ነበረ። ምክንያቱም የእሷን ስራ ወደ አዴ ለማዞር ዛሬ ብቻ ሳይሆን ሁል ጊዜም ታደርገዋለች። እሷንም ደግሞ ሁሎችም ሰዎች ስላወቋት አዴን ደግሞ ምንም እንደማታደርግ ያቃሉ። ሁሎችም ልባቸው ያውቃሉ። ነገር ግን ደግሞ ወደ ፍቅር የሚያደሉ ሰዎች አዴን መርዛለች እያሉ እንትን ነበረ። ነገር ግን ሌለኛ ደግሞ ትመጣና የአዴ ጓደኛ ለልዬ የምትባል ትመጣና፣ ፍቅር አንቺ እኮ መጥፎ ሰው ነሽ፣ ምንም የማታደርጉ ነገር የለም፣ የምታወሪው ስታጪ እሷ ናት እያልሽ መሞገትሽ እንታኝተሽ ጀመርሽ፣ ትልና አዴ እንሂድ፣ እንውጣ፣ እኔና አንቺ መሄድ አለብን። እሷ ስራዋ ነው መመረስ ስራዋ ነው። ሲጀመር ጉዟ እንደሚወጣ እያወቅሽ እዚህ ምን ገተረሽ? ትልና ሌሊዬ ደግሞ ከአዴይ ጋር ይወጣሉ ማለት ነው። እውነት ሁሉ ጊዜ እውነት ስለሆነ መውጣቱ ስለማይቀር ችግር የለውም እኔም እወጣለሁ ብላ አዴይም ትወስንና ከሌሊዬ ጋር መንገዳቸውን ይቀጥላሉ። እንግዲህ እነሱም ደግሞ ከሐኪም ቤት መጡ። እንግዲህ አዴይ ያው አዴይ ወይም ደግሞ ዴቭ ያዴ ነገር በጣም ሞቱ ስለሆነ አቶ ጭም ብሎ ይዟታል ማለት ነው። ከሆነ ሰዓታት በኋላ እንግዲህ ዳይመንድ እየጎተተ ወደ ቤት ለማንጣት ሲታገል ቤዛን ማለት ነው። ቤዛ ትምጣ፣ ቤዛ ትምጣ የሚለው ሰው ብዙ ነው። እሷ ግን ለመሸሽ እየሞከረች ነበር። ዳይመንድ እጅጉን ይቅርታል። ዳይመንድ ደግሞ እንግዲህ ማንቁርቷን ይዞ ወደ ቤት ይዟት እየሄደ ነበር። ድንገት እናቷ ትመጣና እንዴ፣ እንዴ ምንድን ነው የምትገጠጣት? ምንድን ነው የተፈጠረው? ትልና መንገድ ላይ ይገናኛሉ። እንግዲህ በዚህ ሁኔታ እዚህ ላይ አቁመናል ማለት ነው። በሚቀጥለው ቤዛ እስር ቤት እንደምትገባ ተስፋ እናደርጋለን። ምክንያቱም እሷ እንደመረዘችው ሁሉም ያው ታግሎ ታግሎ ዳይመንድ ማንቁርቷን ይዞ አስናግሯታል። እኔ ነኝ የመረዝኩት፣ አዎ ብላ እንደማይለቃት ስለምታውቅ እውነቱን ተናግራለች። ነገር ግን የሰማው እሱ ነው። እሱም ደግሞ እኔ ብቻ ሳልሆን የተመረዙትም ሰዎች መረዛቸው የተባላችሁም ሰዎች መስማት ስላለባቸው ፊትለፊት ለፊት በዛ ሁላ ሰው ፊትለፊት ለፊት እኔ ነኝ እንድት ነው የምፈልገው ይልና እየጎተተ ይዟት እየሄደ ነው። በሚቀጥለው ክፍለ ጊዜ ትናገራለች። ለምን ማናዘዘሽ ተብላ ስትጠየቅ ደግሞ ሁሉም ፍቅር ላይ ያፈጣል ማለት ነው። ይች ተንከሲስ የሆነች ፍቅር ደግሞ ቀመማ ቀመማ እንትን ያለችው ያዘጋጀችው እሷ ናት። ዋነኛይቱ ቁንጭላታም እሷ ናት ማለት ነው። እንግዲህ በሚቀጥለው ማንቁርታቸውን እያዛሉ። ቆይ ቲና የምትባለውን ቢያስወጡልን ጥሩ ነበረ ሸርፋፋ ለማናቸውም አዴ ምርጥ ሰው ናት። በነገራችን ላይ አንድ ነገር ማለት ነው አዴ በጽናት ክሮም ስትሰራ ጨዋ ሁና ነው ዝም ጨዋ ሁና ነው። በጣም ነው ምትስ የምትለው በጣም ነው የምትችልበት። በነገራችን ላይ ካራክተሯ እንግዲህ መርጣ ነው ንበል አላቅም። ጨዋ ሁና ነው የምትሰራው ማለት ነው። በጣም የሚገርም የሚገርም ትዕይንት ነው የምታሳየው። በጣም ትመቻለች። የሚገርመው ነገር ደግሞ ዋነኛና በጣም የሚያስገርመው ነገር ከካሜራ ጀርባም ጨዋ አይነት ባህሪ ነው ያላት ማለት ነው። እንግዲህ ጨዋነት እንደ መታደል ይመስለኛል፣ ይታደሉታል እንጂ አይታገሉትም ይባላል መቼስ። ኤኒዌይስ እንግዲህ ሰብስክራይብ እያደረጋችሁ አብራችሁ ጠብቁን። በሚቀጥለው ቦታ ጊዜ አሪፍ